ትብታቦች ዛሬ ይበጣጠሳሉ። ጨለማዎች ዛሬ ይረጋገጣሉ። መርገሞች ዛሬ ይሰባበራሉ። ብሩክታዊት የሰማይ አምላክ እግዚአብሔር እንደዚህ ይልሻል፣ የከለከሉሽን ነገር አሳልፈ ሰጥሻለሁ። የከለከሉሽን ነገር አሳልፈ ሰጥሻለሁ። የትንቢት ሰዓት ነው። ጩና አሜን በል እስኪ ብሩክታዊት። እንዲህ ይለኛል፣ የከለከሉሽን ነገር ይለኛል፣ አላስገባም ያሉሽን ነገር ይለኛል፣ እኔ እግዚአብሔር ስብሰባቸውን በትኜ ሰጥሻለሁ ይልሻል። አራት ሰዎች ተሰብስበው መክረዋል፣ ነገሩ እጅሽ እንዳይገባ። ዛሬ ግን ቃል አወጣለሁ እንዳይገናኙ አድርጎ እግዚአብሔር ይበትናቸዋል። በኢየሱስም ይበተናሉ። የኔ ያለው ጩና አሜን በለኝ። ሲ ይኸው እንዲህ ይለኛል፣ እየሰማሽ ነው? አራት ሰዎች አራት ሰዎች ነው ማየ፣ በነገርሽ ላይ ተማክረው ዘጋቅተው ይዘውታል። እግዚአብሔር ግን እንዲህ አለ፣ በምክራቸው ላይ ወጣለሁ፣ በምክራቸው ላይ እኔ እግዚአብሔር ወጣለሁ ይልሻል። አሃዲህ አዶሳካ ትንቢት ልናገርብሽ ልናገርብሽ ሆይ፣ ጥቅምት ወር የሚባለው ወር ሳያልቅ የሰማይ አምላክ እግዚአብሔር ከታምራትሽ ጋር ያገናኝሻል። አ ጥቅምት ወር ተፈርዶ እጅሽ የሚገባ ነገር አለ። ተፈርዶ እጅሽ የሚገባ ነገር አለ ነው እምልሽ። የሚፈረድ ነገር አለ አለኝ እግዚአብሔር። የሚፈረድ ነገር አለ ይለኛል መንፈስ ቅዱስ። ጥቅምት ወር ላይ ተፈርዶልሽ እጅሽ ይገባል። ጥቅምት ወር ተፈርዶ ከልክለውሻል። እኔ እግዚአብሔር ፈርድልሻለሁ ይልሻል። ሰበርም አትሄጂም፣ የትም አትሄጂም። እግዚአብሔር ግን እንዲህ ይለኛል፣ እንዲህ ይለኛል የሰማይ አምላክ እግዚአብሔር፣ ቀምቼ በእጅሽ አስገባዋለሁ ይልሻል። ቀምቼ በእጅሽ አስገባለሁ ይለኛል። የሆነ መልአክ ወጥቶ ጠላቶችሽን ሲበትና ያለሁ ሲበተኑ አያቸዋለሁ። አምላኬ ሲበትናቸው አያለሁ። እግዚአብሔር እድል ፈንታሽን እኔ በላት ይለኛል። እኔ እዋጋልሻለሁ ይልሻል። እንዲህ በይ፣ ጥቅምት ወር ያልቃል በይ፣ ጥቅምት ወር ከእግዚአብሔር ሰው አፍ በይ፣ ከእግዚአብሔር ሰው አፍ ቃል ወጥቷል በይ፣ ቃል ወጥቷል። አሜን። ጥቅምት ወር በይ፣ ጥቅምት ወር ርክክብ ይደረጋል። ጥቅምት ወር ላይ ርክክብ። ይህንን የእግዚአብሔር ነቢይ ካልሆንክ በስተቀር አትናገርም። ኤውል ጠንጠቅ ኤው እግዚአብሔር ምስክር፣ ለአንዳንዶቻችሁ አንዶቻቹ 2018 መስከረም ወር ሳያልቅ በዚህ በቀሩት 15 ቀናት ለብዙዎች የምትመሰክሩትን እንግዳ ምስክርነት እግዚአብሔር ቤታችሁ ላይ ያደርጋል። እንግዳ አድያኮፓ ተለቀቀባክ እንግዳ ምስክርነት በኢየሱስ ስም ላያችሁ ላይ ይመጣል። ያው እግዚአብሔር ሰው እጅን ስመታ የብዙ አገር ፓስፖርቶች እጅ ላይ ያየው የሰማይ አምላክ እግዚአብሔር ለቀቁት ይለኛል። ወጣ ይለኛል። መንፈስ ቅዱስ ወጣ ይለኛል። ላዲያ ኩፓራ ዲና ሳካል ዳሊጋስ አናንደልሃ እጃችሁን ከፍ አድርጉና ከኔ ጋ እንዲህ ብላችሁ ተናገሩ። ዛሬ በሉስኪ ለኔ በሉስኪ ለቤቴ ለህይወቴ አርነት ይሆናል። ምን ይሆናል? ምን ይሆናል? እስኪ እጅህን ከፍ አድርግ ራካቶስ አካፖራ ኪታስ አካያ ፓላቲ ኤው እኔ ጠርችሃለሁ ይልሃል። እኔ ነኝ የጠራው ይልሃል። የጠራው እኔ ነኝ። መንገድ ትከናወናለች። መጽሐፍ እንዲህ ይልሃል፣ እኔ ጠርችኋለሁ፣ እኔ መርጬዋለሁ፣ እኔ ራሴ አከናውነዋለሁ ይልሃል። እግዚአብሔር እንዲህ በለው ይለኛል። እኔ ነኝ የጠራው፣ እኔ ነኝ የመረጥኩህ። ራሴ ስለጠራው አለ ስላስጀመርኩህ አለ ትከናወናለህ። እስኪ ጩና እከናወናለሁ በል፣ ደግመ በል እከናወናለሁ አንድ ክፍት፣ ሌላ ክፍት፣ ሌላ በፊት በፊት ላይ የተከፋፈቱ ነገሮች ነው ማለት። አሜን። ከፍ አድርጉ እጆቻችሁ። ሻላቱ ሰካያ። የእግዚአብሔር ሴት ነብይት እጅሽን ከፍ አድርጊና እንደዚህ በይ፣ አይሆንም በይ። እስኪ ድገሚና በይ። የእግዚአብሔር ሴት ግድ የለሽም በይ። ከኔ ጋር ጩሂና አይሆንም በይ ምክራቹ በያቸው። አሁን ይሄንን ቃል የምንልከው እዛ ዛኔ እናንቺ የምናውቀው ሀገር ነው። እስኪ በይ ምክራቹ በያቸው፣ ምክራቹ በያቸው አይሰራም። እንዲህ በያቸው የኔን አምላክ አትችሉትም፣ አትችሉትም በይ በይ አትችሉትም በይ ስምምነታችሁ ላይ በያቸው ላይ ምክራችሁ ላይ በሉት። እግዚአብሔር ቁጭ ብሎ ሰምቷል። እግዚአብሔር ቁጭ ብሎ ሰምቷል። ቁጭ ብዬ ሰምቻለሁ እኔ ስለሰማው አለ አይሆንም በላት ይለኛል። እጃችሁን ከፍ አድርጉና ለእግዚአብሔር ሴት አንድ ነገር እንንገራት። ምክሩ አይጸናም አይሆንም በሏት። ከጅሽ አንዳች ሊያወጡ እየመከሩ ነው። እግዚአብሔር ግን አይሆንም አለ። እኔ እግዚአብሔር ጣልቃ ገብቻለሁ በላት ይለኛል። እጃችሁን ከፍ አድርጉ። የእባቡ ጉልበት የተሰበረ ይሁ። የጨለማ ኃይል የተሰበረ ይሁ። የጨለ የቦረንትቻ ጉልበት የተሰበረ ይሁ። እጃችሁን ከፍ አድርጉ። ከኔ ጋር በአንድ ድምፅ አንድ ነገር ተናገሩ። እንደዚህ በሉ። የሰማይ አምላክ እግዚአብሔር ዛሬ ለእኔ ለቤቴ አርነት አንድ የመጨረሻ ጸሎት ጸልያለሁ። እግዚአብሔር እየተናገረኝ ስለሆነ የሰዎችን ፍጻሜ የሚይዙ መልአኮች ይመታሉ። ክፉ መልአኮች በኢየሱስ ስም ይመታሉ። የጨለማ ሰራተኞች በኢየሱስ ስም ይረገጣሉ። ቀኝ እጃችሁን ከፍ አድርጉ። ራስ ኤብራሃዲያኮስ ኤልብራቲያቦስ ካላፕራዲያስ ሻላፕራዲያኮስ ሶፕራዳስ ምክሮች ይፍረሱ። አጀንዳዎች ይፍረሱ። በኢየሱስ ስም ይፍረሱ። በኢየሱስ ስም ይፍረሱ። እስኪ ጩኺና ይፍረስ፣ በይሲ። ከቤቴ ላይ በይሲ ከህይወቴ ላይ በርስ፣ ከመንገዴ ላይ በርስ፣ ከዚህ ሰዓት ጀምሮ በርስ። ማንኛውም ምክር በኢየሱስ ስም ይፍረስ፣ ይፍረስ። ድግምት ይፍረስ። አውት ሽት። ቤቷ ላይ ህይወቷ ላይ የድግምከውን ድግምት አይቼዋለሁ። በጌታ በኢየሱስ ስም በትንሣኤው ኃይል በትንሳኤው ጉልበት ቀኝሽን ከፍ አድርጊ። እኔ የምለውም በይ ጌታ ኢየሱስ ነጻ አውጣኝ። ድግምቱን ውጣ። ተሎ ነው ተሎ፣ አይቻለሁ። ተሎ ተሎ፣ ዘመኗን ያስርክ፣ እድሜዋን ያስርክ ዘንዶ ገላታለሁ ምትል በራሷ ሰው የተሰራ ጨለማ እባብ፣ የዘንዶ ኃይል፣ የመርገም ጉልበት፣ ቶሎ በል ቶሎ በል። ዘመን አልቋል፣ እድሜ አልቋል፣ ጊዜ አልቋል። ቶሎ በል ብያል። ቶሎ ቶሎ፣ በቃ በቃ። አሁን እዚ የመጣችሁ ለበረከት ነው። እዚ የመጣችሁ ታሪኳን ልታስለቅቅ ነው። በቃ የክርስቶስን ደም መቋቋም አትችልም፣ በክርስቶስ ኢየሱስ የደም ኃይል አውት ጉልበትን ሰብሬዋለሁ። አቃጠልኩህ። ጸጉሯን እሳት አድርጌባለሁ። እጆቻችሁ ዘርጉ። ጸጉሯን እሳት አድርጌያለሁ። ልብሷን እሳት አድርጌያለሁ። ሥጋዋን እሳት አድርጌያለሁ። ቤተሰቧን እየበጠበጥክ ያለ፣ ዘመኗን እየበጠበጥክ ያለ፣ ትዳሯን እየበጠበጥክ ያለ የጨለማ ልጅ፣ የጨለማ ቁራጭ፣ አጋንንታዊ ተጽእኖ በጌታ በኢየሱስ ክርስቶስ ስምና ሥልጣን ልማ ስ በቃ ዘመን አልቋል፣ እድሜ አልቋል። በቃ ብየሃለሁ። በቃ ራስን ግለጥ። ራስን አትደብቅም፣ አትደብቅም የክርስቶስ ኢየሱስ የስም ህልውና አትችለውም። የስሙን ህልውና በዚህ መሸከም አትችልም። አውት አውት! በቃ በቃ፣ እያልኩ ነው። በቃ በቃ፣ በቃ! ምን ልታደርጋት? ተነስ ተነስ፣ ተነስ ተነስ! ምን ልታደርጋት ነው? ምን ልታደርጋት ነው? ቶሎ በል ንገረዬ፣ ምን ልታደርጋት ነው? ቶሎ በል ቶሎ በል!

ቶሎ አታሳብዳትም፣ ይዤ አለው። ሽባር ጋር አታስተኛትም፣ ይዤ አለው። ፓራዲጎስ ፓራዲስ ፓራዲስ ራዲጋስ አልብሬኬ ቬኒያኮስ ሻላፕራዲያኮስ ተነሳ። የእግዚአብሔር እሳት ይብላ ልጆች ሊካቶስ ፔሌቫኒያስ እሳት ያቃጥልህ! እሳት ያቃጥል! እሳት ይብላህ! ይዣለሁ። ዛሬ ምን ልታረጋት ነው ንገረኝ! ምን ልታደርጋት ነው ንገረኝ! ተናገር! ምን ልታረጋት ነው ንገረኝ! ነው ቆም! እግዚአብሔር መልአኮች እርዱኝ፣ እግዚአብሔር መልአኮች አግዙኝ፣ በጌታ በኢየሱስ ስም። ምን ልታረጋት ነው ንገረኝ? ምን ልታረጋት ነው ቶሎ ንገረኝ? ምን ልታደርጋት ነው? አትናገርም? ምን ልታረጋና ያስካት። እጆቻችሁን ዘርጉና አንድ ጊዜ እሳት በሉ ሲ፣ ድገሙና እሳት በሉ ሲ። ምን ልታረጋት ነው? ይውላችሁ ይሄ መንፈስ፣ የሚገርማችሁ ነገር፣ የራሷ በሆነ ሰው፣ የራሷ በሆነ ሰው ነው የተደገመው እና ድግምቱ ይወላችሁ በደንብ ስሙኝ፣ እሷን ለመግደል ቤቷን ለማፍረስ የተሰራ ድግምት ነው። እግዚአብሔር ነው የሚናገረኝ። የራሷ በሆነ ሰው ነው የተሰራው። የተሰራበት ገንዘብ ደግሞ የሚገርማችሁ ነገር በደንብ ስሙኝ፣ የተሰራበት ገንዘብ 684 የኢትዮጵያ ብር ነው። ለአንድ ደጋሚ እዚህ ኢትዮጵያ ውስጥ ተሰጥቶት ነው የተደገመው። እግዚአብሔር ግን ይወላችሁ፣ አሁን ይወላችሁ፣ መንፈሱ አየ ሚስጥራቱ ሲገለጥ፣ ሚስጥሩ ሲገለጥ እያያችሁ ነው ልብሷ ላይ ነው የተደገመው። ፎቶዋ ላይ ነው የተደገመው። እያየው ነው፣ እግዚአብሔር ያሳየኛል። ያሳየኛል ገንዘብ ተከፍሎ የተደገመ ድግምት ነው። አንድ ሰው ነው ከውጭ ሀገር መጥቶ እዚህ ኢትዮጵያ ውስጥ መጥቶ ያስደገመው። እግዚአብሔር ሚስጥሩ ሲገለጥበት ይ ማንህ ንገረኝ። በላሁን አሁን ትናገራለህ አንተ፣ ካልተናገርክ እኔ እናገራለሁ። ምስጢርን ሁሉ ነው የማፈርሰው። ምስጢርን ሁሉ አፈርሳለሁ። ማነህ ንገረኝ። ማነህ፣ ማነህ ንገረኝ ንገረኝ። ማነህ? ማንነትን እፈልጋለሁ። አምጣው፣ ተገዚ ወደዚህ አምጡልኝ። ና፣ ውጣ፣ ወደዚህ ውጣ፣ ውጣ፣ ወደዚህ ውጣ። እሳት ነው ይሄ ስፍራ፣ እሳት ነው እዚህ ስፍራ። ላይ መቆም አትችልም። ማነህ ንገረኝ። ያዙ። ማነህ ማነ ማነ ትችላለህ? እዚህ ቦታ ያለውን እሳት ትችላለህ ወይ? ትችላለህ ወይ? እዚህ ቦታ ያለውን እሳት ትችላለህ ወይ? ትችላለህ ትችላለህ? ከቻልክ ቁም። ፀጉሯን እሳት አድርጌ አለው። ሰውነቷን እሳት አድርጌ አለው። ልብሷን እሳት አድርጌ አለው። ትችላለህ? ይሁላችሁ በልሟ እየመጣ ያሰቃያታል። ይሄ መንፈስ በልሟ እየመጣ ያሰቃያታል እየመጣ የመጨረሻ ነው የሚያሰቃያት። እጆቻችሁን ዘርጉ። ተይዛል። ዛሬ ተያዝክ። ንገረኝ። ተያዝክ ወይ? ተያዝክ ካልተናገር ካልለቅህም፣ ተያዝክ ወይ ልሸኝህ? ምን ልታረጋት ነበር? ምን ልታረጋት ነበር? ንገረኝ። መግደል፣ ስንት ዓመት ሆነ? ስንት ዓመት ሆነ? ቶሎ በል። ስንት ዓመት ሆነ? ስንት ዓመት ሆነ? ንገረኝ። ትችላለህ? ትችላለህ ወይ? እሳቱን ትችላለህ? ከቻልክ ቁም። ይኸው ሰባት ጥፋ። ነደዱሁ በላይ ላይ ትችላለህ። ኢየሱስ እኔ ስም ሰዓት ትችላለህ። ተናገር። ትችላለህ ወይ? ተይዘሃል። አልተያዝክም? ተይዘሃል አይደለም? በል አሁን፣ እኔም ማዘን በል መንፈሷን፣ በል ነፍሷን፣ ሂወቷን በል ሂወቷን በል ሂወቷን በል በል ሂወቷን ለቅቄ ወደ ሲኦል እወርዳለሁ። ብመለስ የክርስቶስ ሰይፍ ሰይፍ እሳቶ ነው ይብላይ አጋንንትም በታላቅ ድምጽ እየጮህ የወጡ ነበር ተብሎ በእግዚአብሔር ቃል ተጽፏል። በታላቅ ድምጽ ጩና እዚህን ድሬሳ ጥላቲን ሦስት ጊዜ ጩና፣ ጩና ነው ያልኩት። ቶሎ በል ቶሎ በል የመጨረሻ ድሬሳ ጥላት